ቤተሰብ እኔ መታወቅ አልፈልግም። እንዴ መብቴ እኮ ነው። ጓደኝነቴ ከእሷ ጋር ነው አይደለም። እኔና አንቺ በቃ በሌላ በምንገናኘው መንገድ እንገናኛለን። አልታወቅም መብቴ ነው። አልፈልግም ትዳር መሐል ውስጥ መግባት አልፈልግም። በቃኝ ነው እንዴ ምን መንገድ እንደምታስቡት አላውቅም። እኔ ለእሷ መሐል ገብቼ ምናምን አይደለም። ቤተሰብ እኔ እንድታገባ ምፈልከም ምፈልገ አንዱ ነኝ እኔ

የሰው ልጅ ነኝ። ቢያንስ እንኳን እንደ ሰው ልጅ ማለት አለበት። ለምን ለምን አይነት ነገር ውስጥ ነው የገባሁት? ግን ምን ምንድን ነው ማለት? ምንድነው እየተካሄደ ያለው? ምንድነው ምንድነው ግን ይክሩ፣ ምንድነው? ምን እየሆንሽ ነው? ጤነኛ ነሽ? ፈልገሽው ነው ይሄን ነገር ወይስ? የሆነ ልክ አይደለሽም። እኔ ዳቦው አጥቼ አይደለም እንዴ እኔ አንገቴ እንደ ፍጭ በሰራሁት ነው እንደ ሄውሉ ነገር ነው ሚኪ። እሷ ቆሻሻ ስላለች አንተ ቆሻሻ ነህ? ለምን እንደምታለቅሰው አሁን

ጃሙ ለማይ ተነገርኳት ክብር ያላ ሴት ናት ማለት፣ በቃ ችግር የለውም ወይ ጤነኛ አይደለች ወይ ምን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደና ናችሁ? እኔ ደና ነኝ አልሐምዱሊላህ። እንግዲህ ከምን እንደምጀምር አላውቅም። ሰሞኑን የተፈጠረ ባለው ነገር ነገራቶች ሁሉ እንደዚህ እንዲሆን አልፈልግም ነበረ ግን ገፍታ ከመጣችብኝ ምንም ማድረግ አልችልም። እኔ ብዙ ታግሻለሁ ታግሻለሁ ምናምን እንደውም ብታገስም ያን ያህል ብዙ ነገር አላወራውም። እኔ ማውራትም ተገቢም አስፈላጊም ስላልሆነ ማለት ነው። ከአንድ ጓደኛ ማቾች ይሄ ነገር አይጠበቅም ብዬ ስለማስብ ግን እንዴት እንዳሰበችም አላቅም። ያው የሆነ ሆኖ እኔ እና እሷ እንደዛ መፈጠር ነገር ይሁን ችግር የለውም ግን በኔ ምክንያት ደግሞ ነገራቶች ሁሉ እንደዚህ እንዲስፋፉ አልፈልግም። ከማዘርጋም በኔ ምናምን አታቀሳስ፣ ምንም በኔ ምናምን አታስመሲ በቃ። በኔ ምክንያት አድርገሽ ምናምን ለመውጣት አታደርጊ። እናትሽ በጣም ንጹሕ ያንቺ እናት ብቻ ሳይሆን ከኔም ጭምር ወላሂ፣ እንደ እኔ እንጃ። እኔ ስለ ኢክሩ ማዘር መናገር አልፈልግም። ሶሪ፣ ስለ ኢክራም እናት መናገር አልፈልግም ምክንያቱም ስለ እነሱ መልካምነት ተናግሬ ማልጨርሰው ነገር ስለሆነ ማለት ነው። እና እውነት ነው የተናገሩት ነገር፣ እውነት ለምን ግዴታ አንቺን አልደገፈችም? ቤቱን ለቅቄ እወጣለሁ፣ ውጪ። የት ሄጃለሽ? ምን ወይስ ማዘር ስለተናገሩሽ እወጣለሁ? ምንም የማይመስል ነገር አትናገሪ። በቃ እንደ ዕድሜያችን ብናስብ መልካም ነው ብዬ ነው የማስበው። እንደ ሕጻን ልጅ አታስቢ፣ ለአንቺም ጥሩ አይደለም። አስፈላጊ ከሆነ ከዚህ በላይ ብዙ ቦታ እንድንደራረስ ምናምን የምትፈልጊ ከሆነ ችግር የለውም፣ ዝግጁ ነኝ። እኔ ታውቂያለሽ፣ ይሄን ያህል ሰብር ያደረኩበት ምክንያት ስላለኝ ነው። ሌላው ነገር ምንድነው፣ ሚኪ አትሂድ ብየው ነበረ። ላይክ እንዲናገራትም አልፈለኩም ነበር ምክንያቱም ያ ሌላ ሰው ምናም የሚናገርበት ምናምን ተገቢም ስላልሆነ ማለት ነው እና ሄደህ እሷ ጋር እንዳትናገር ምናምን ብየው ነበረ ስሜታዊ ሆኖ እሷ እንደዚህ አታደርግም ብሎ ሄዷ አናግሯታል ኢክሩን ማለት ነው እና እንዲጣሉ ምናምን አልፈለግኩም ነበር። ነገሩ ተወሳ ዚ ያላሰብኩም ነበረ። ሁሉም ነገር ለሀይር ነው እና ኢባስ ብሎ ሄዶ ከመናገሩም የተነሳ ስራ ለቃለው ምናምን ተጣልተዋል። ብር ምናምን ኢክሩ ኢክራም ምን አይነት መንገድ ላይ እንዳልሽ አላቅም። አላህ ይድረስልሽ። አላህ ብቻ አላቅም። መልካምን ሁሉ እሱ ይምረጥልሽ ነው ምለው እኔ። እንዳንቺ አፌን መክፈት ምናምን አልፈልግም። ለምን አፍሽን መክፈት እንደፈለግሽ አላቅም። አላቅም ብቻ ምንም ምን እንደምላቸው አላቅም። ቤተሰብ ሚኪን ጠርቸዋለሁ እና ማድረግ እንዳሌለበት ስራው መስራት እንዳለበት፣ ከሷ ጋም ሰላም መሆን እንዳለበት ምናምን ነገራቶች። ጉድ ለሆነ ሰሞን ነው ይባላል። በቃ ለሆነ ቀን ነው የሁሉ ነገርና፣ ሁላችንም እርግጠኛ ነኝ እንደምትጸጸች ለኔ እንዳልሹ ምናምን፣ ቁሞ ቀር ምናምን ለኔ እንዳልሹ አይነት ልጅ እንዳልሆንኩ ኝ ጠንቅቀች ታቂያለሽ። ምን አይነት ህይወት መኖር እንደምችል ታቂያለሽ ራስሽ ለምንም ደሞ ለምን ብዬ ደግሞ ዋጋ እንደምከፍል ምናምን ምናምን እዛ ህይወት ውስጥ እንዳልገባም ጠንቅቀሽ ታቂያለሽ እንጂ እኔ ብፈልግ ኖሮ ምን አይነት ህይወት ሊኖር እንደምችል ከአንቺ በላይ የሚያውቅ ሰው የለምና እሱን እዚች ጋር ማብራራት አይጠበቅብኝም። ስለ ስለተናገርሽ ነው የተናገርኩት። ይሄንንም ሌላው ነገር ሚኪ ይምጣና መስራት እንዳለበት በቃ ምናምን ሰላም ይሁኑ ከፈለጉም ከፈለጉ አይስሩ ምናምን፣ ግን እንዳይጣሉ ምናምን አናግረዋለሁ። ለምን ሄዶ እንደተናገራትም ምናምን ጠርቻለሁ እዛ ያለውበት እነሱ አካባቢ ነው ያለሁትኝና ሲመጣ ደግሞ እንገናኛለን ማለት ነው። አብዶ ሊያሳ ቡድን ይሁን እኔ ያላቀ መጣሉ ቤተሰብ ደክሞኛል ምን እየሆናችሁ ነው? ምን ነው? አንተ ምን ሆነህ ነው? ለምን ደግ የምትናገራት እሷን? ጀሙ ለምን ተናገርኳት? ክብር ያላት ሴት ናት ተዋት? ስለ ይክሩ ከሆነ ማለት ነው። ተው በቃ ችግር የለውም ወይ ጤነኛ አይደለችም ወይ ምናምን እሱን እሺ። አንተ ለምን ትሄዳለህ? ለምን ተናገርካት? አንቺ ለአውራት እኮ ነኝ እኮ በአንቺ ጉዳይ ላውራ ነበር የሄድኩት። አታውራት በቃ፣ እሷ ምንም እንደዚህ አይነት ነገር የምትፈልግ አይነት አይደለችም። በቃ እሷ ምን እንዳሰበች ነው አላውቅም? እኔ ምን እንደምል አላውቅም፣ በቃ ደግሞ አላውቅም ብቻ። እኔ ለአወራት ነው የሄድኩት አንቺ እንደዛ ሆነሽ ሳይ እኔ አላቅም ብቻ እንዴት ነው አንቺ ጓደኛሽ እህትሽ ባያት ይኩሩ ማለት ነው አይ ተው እሱ ተው ተው እህት ምናምን አይደለም ሚኪ እሺ አትሂድ አትናገራት አልኩህ አይደለ አትናገራት አላልኩህም እኔ ሚኪ ብለሽኛል ግን በቃ መማረግ አለብኝ ነው መማረግ አለብኝ በቃ ይሄ ጄ ተናገርኳት እሷ ግን ክብር ያወድላት ነው ጄ በስትክል ነበረ ያወራት አምስት ደቂቃ ላይ ስላት ከቁም ነገርም አልቆጠረችኝም ደግሞ ከይባስ ብሎ አንተም ገደል መግባት ትችላለህ ምናምን አለችኝ

ብሩን እንድትጠቀበት ያው ልጅም ስላላት አልቀበላት በቃ ይቀመጥላት እላታለሁ። አውቄ ማለት ስለማትቀበይ ነው፣ ይቀመጥ አንቺ ጋር ይሁን። ያው ስለሚጠቅማም ማለት ነው። እሷ ግን እንዳስቀምጥልህ ፊቴ ላይ ምን ክብር እኮ ነው። በቃ ነገረች ማለት በግልጽ ማለት እንደ ቆሻሻ ብሩ። ከፈለገች ሰርግም ትደግስበት ምንም። ይሄን ያህል ደረጃ መደራደር ስለምን አስፈለገ? እንደ በቃ አለቀ እኮ አንድ ሰው ቤተሰብ እኔ አንድ ሰው ካልተግባባ ላይክ ለዛ ሰው መጥፎ ሆነ ከታየ ከሌላ ምንም ነገር በክብር ነው። ዶክመንቴ ነው ስጄ ኦሪጂናል ዶክመንቴ ነው ኮፒ ቢሆን ምን አገባኝ። ግን ዶክመንት ልወስድ ነው በክብር ስጭኝ አልኳት። እሷ አትሰጥም ወላሂ ምናምን ወላሂ ምናምን አለች። የሆነ ሰዓት ተጣልተን ነበረ። ከዛ ድጋሚ ያስገባውኝ እዛው ነው እያስቀመጥኩ ምን ያደርግልኛል? ስራህ ሚኪ። እኔ የውል በሌላ ኬስ ብትጣሉ ችግር የለውም በሌላ ኬስ። ግን አሁን በእኔ ምክንያት የሁሉ ነገር እንዲሆን አልፈልግም። በኔ ምክንያት የሁሉ ሁሉ ኢክራማ፣ አሁን ያለችበትን አይደለም፣ ነገ እንደሚጽጽታ ታውቃለው። ነገ በጣም ተይ፣ አይደለም ጀሙ፣ ባንቺ ምክንያት አይደለም። በቃ ትክክለኛ ማነቷን ነው የገለጸችልኝ። እንኳንም አንቺን ሰደበችሻ

ኪ ኮ ታውቀኛለች እኮ እኔ ከናንተ በላይ ማንም ያውቀኝ ሰው የለም። እኔ እሷ አፏን ስለከፈተች እኔ ላይክ አፍ ባይ ዘ ወይ ቤተሰብ ሰው ልጅ አፉን በከፈተ ልክ ነው የጭንቅላቱን እንትን የሚታየውና እኔ ብዙም አፌ መክፈት አልፈልግም። ብዙ ጊዜ እንደዚህ ቁጭ ብሎ አሰቶ ምን አፉን የሚከፍት ሰው ያን ነው። እና ቀላል ነው አፍ መክፈት ምንም ነው ሌላ ነገር አለ። በቃ በክብር ምን ላይ ሌላ ቦታ መስራት ይችላል እኮ ነው። ይሄ ቆሻሻ ብር ላይ ብር ነው። እኔ ነገር መስሏት ነው። ነገር ብዙ ነገር ብዙ ነገር ግን እኔ ችግር የለውም። እኔ እኮ እንደፈለገች ብሩን ወረወረች፣ አንጓሻችን ከምን የማይቆንስም ግን ቢያንስ አንቺን ያ ሁሉ አመት ያ ሁሉ ጊዜ አብራት ትሆን ነበረች። ችግር ከምን የማይቀንስም ሚኪ፣ አሁን አሁን ለኔ ማለት ነው በአላህ እውነት የምትወደኝ እውነት የምታከብርኝ እኔ ለጓደኝነታችን ነው የምትጨነቅ ከሆነ ሰላም እንዲሆን ነው የምፈልገው። በእኔ ምክንያት እንዲሆን አልፈልግም። ከኔ ምክንያት ውጪ ላይ ይፈልጋችሁ ነው። ከዚህ በኋላ እኮ ምንም ነው ችግር የለውም። በቃ ሰላም ነው። በኋላ አንተ ነው ስራ አትሰራም። ሰላም አንተ፣ ሌላው ከሰላም ነው ችግር የለውም። አሁንም ሚኪ ለምን በአላህ ብዙ ነገር ትቻችለን የለ ለሞቤተሰብፊፊሙ ታሆአፈልለሷ ብዬ ማ ነው ያለን ነገተሰሁሉ ያውቃል። እሷ እንድትለበ ብዙ ነገር ሳደርግ ነበረ፣ ሳግዛት ነበረ። እንደ እንትን በቃ እያገዝኳት ነበረ ነበረ። በቃ እሷ ደስተኛ እንድትሆን ብዙ ነገር ሳደርግ ነበር። ግን እኔ አይገባኝም ሲጀመር እንዲህ ፊቴ ላይ ብር ወርውሮ እስከሚሄድ ድረስ ምንድን ነው? ቆሻሻ ነኝ እስካሁን ሳገለግል ወይስ ዝም ብዬሽ አንሰራተኛ ነኝ እኔ። ቢያንስ እኮ ክብር ሊገባት ይችላል፣ ክብር ሊኖራት ይችላል፣ ለእኔ ማለት ነው። ቢያንስ ያ ሁሉ ነገር ስታልፍ እኔ ባረዳት ባላግዛት ምን ትሆን ነበር? ስራውን ትሰራ ነበር? ምን የት ሄድ ነበር? በቃ እንዲህ እንደ ተጠቀመ ዕቃ አውቶ ባስኬት ውስጥ እንደመጣል ቆሻሻ እንትሉ እንደመጣል ሚኪ ሁሉ ነገር አሁን ነው የመሰላት። ነገራቶች እንደዚህ እንደማይሆኑ እኮ ነው ማንተም ሳምናቀዋለን እኮ። ግን በቃ አለ አይደለ የሆነ አይደለም ጀሙ፣ በቃ እኔ ቆሻሻ መባለም አልፈልግም። ሲጀመር ማለት ነው እኔ አንገቴን እንደፍቼ በሰራሁት ነው። እንደ ሄውሉ ነገር ነው። እሷ ቆሻሻ ስላለች አንተ ቆሻሻ ነህ። ለምንም ተለቅሶ አሁን በቃ አይደለም፣ እኔ ራሴን አዋርቼ ቆሻሻ ስላለችኝ ቆሻሻ እምትሆን እሷ ከእኔ በላይ ብለሀለች። በአገኝማ ነው ሌላ ትልቅ ደረጃ ደርሳለሁ ሲጀመር ማለት ነው። ግን እሷ ማን ሆን ነገር አደረገች። እኔ ቆሻሻ አይደለሁም፣ ንገሪያት ነው አላቅም እኔ የሰው ልጅ ነኝ፣ ቢያንስ እንኳን እንደ ሰው ልጅ። ማለት ምን አይነት ነገር ውስጥ ነው የገባሁት? ግን ምን ማለት ምንድነው? እየተካሄደ ያለው ምንድነው? ምንድነው? ግን ምን እየሆንሽ ነው? ጤነኛ ነሽ? ፈልገሽው ነው ይሄን ነገር? ወይስ የሆነ ልክ አይደለሽም። አይደለም ሌላ ስራ ሌላ በቃ እሺ፣ ሚኪ ባለ ባለ እኔ እንደዚህ እንድትሆን አይደለም። እኔ ስራ መስራት እንዳለብኝ ልነግርሽ ነበር። በእኔ ምክንያት እንዲበላሽ አይደለም። ሚኪ ራስ በቃ በእናት ሚኪ ረባላ አታልቅስ። እኔ ለራሴ ጨንቆኛል። ሚኪ እኔ ማልቀስ አለብኝ። እኔ አታልቅሽ፣ እኔ አልቅሽ። አይደለም በቃ ያንቺ ያንቺ በቃ ያንቺ እንድትስራ አደረገሽ ማለት ግን በቃ አመሰግናለሁ። እኔ እንደዚህ አይነት መስለኝም ነበር። ማለት እንደ ትልቅ ሰው ታስባለሽ ብዬ አስቤ ነበር። እሺ ይሄንን ሁሉ ነገር እንዲፈጠር ነበር መስፈልጊው? እንኳን ደስ አለሽ። በቃ ነገራቶች እንደዚህ እንዲሆኑ ነው የምትፈልጊው። ምን እንደሚል አላውቅም። ቤተሰብ እኔ መታወቅ አልፈልግም እንዴ፣ መብቴ እኮ ነው። ጓደኝነቴ ከእሷ ጋር ነው አይደለ? እኔና አንቺ በቃ በሌላ በምንገናኘው መንገድ እንገናኛለን። አልተዋወቅም። መብቴ ነው። አልፈልግም። ትዳር መሀል ውስጥ መግባት አልፈልግም። በቃ እኔ እንደምን አተረፍኩኝ ከአንቺ መከፈት እንጂ እኛ ወጡ አትቀጥል ብለናል። እንደ እኛ እኛ ህይወታው መምራት አለ እንደፈለገ መሆን አለባት። ግን ቢያንስ ማወቅ አለባት ያን ሰው ያን ሰው በቃ እንደ በፊቱ እንዳትጎዳ ነው እኛ ብዙ ነገር ስናደርግ የነበረ እንጂ እኛ መቀኛ ሆነን አይደለም። ሁሉም ሰዎች ደሞ እያወራችሁ ነበር። እኛ መቀኛ ሆነን አይደለም። እኔ አላቅም ሰው ልጅ ሚኪ አላቅም። የሰው ልጅ ምንን እንደ በምን በምን መንገድ እንደምታስቡት አላቅም። እኔ ለሷ መሃል ገብቼ ምናምን አይደለም። ቤተሰብ እኔ እንድታገባ ምፈልግ ከምንፈልግ አንዱ ነኝ እኔ ወላሂ መልካም ህይወት ከሚ እንዲገጥማት ከሚፈልጉ ሰዎች ውስጥ አንዱ አነኝነኝ። በቃ ኤክራም ተድላድላ ጥሩ ህይወት ኑሯ። አላሂ ማን ያለውን ሰቷት እሷን የሚሰትራት ምናምን አይነት ባል ነው የምመኝላት። ለሷ ሁሌም ነው የምነግራት። ደግሞ ግን አንዱን ሰው ሳታውቁት እንዴት ነው እኛ የምትናገረን? ሲጀመር እንዴት ነው እኛ እኮ እወቂው፣ ሰውዬው ተረጂ በኋላ፣ እኛን አባረርሽ ብትጎዳ የሆን ነገር ብትሆንስ እ? እኛ የነበራችሁ ነው የምንባለው። ምን ካባራን እኮ አይደለም። ምን እኔ ብዙ ነገር ብዙ ነገር እኔ ከዚህ በላይ መጎዳትም አልፈልግም እኮ። ሰደበችኝ ተመልሽ። ምን ነው እንደ እኔ በቃ ምንም ሚኪ ሚኪ ማድረግ አልችልም። እ ነገራቶች ሁሉ እንደዚህ እንዲሆኑ ለምን እንደፈለግሽ በምን ምን እንደሆነ እኔ አንቺ በምን መንገድ እንደዚህ እንዳልሽ እኔ ለምን ስለ አንቺ ማግባት እንደዚህ የተናገርኩበትን መንገድ ለምን እንደቀየርሽው እኔ አላውቅም። የሰው ልጅ በሚመቀኝበት መንገድ እንኳን አለው። እኔ በዚህ በምን አይነት የትኛው ህይወት ሽላ እንደምመቀኝም አላቅም። ኤኒዌይስ ችግር የለውም። አጥኚ ነው ያልኳት፣ እወቂ ያንን ሰው አጥኚው። ትንሽ ለራስሽ ጊዜ ስጪና እወቂው ነው አትቅረቢው አይደለም ያልኳት። እንደ አንድ ሰው እንደ እውነት ወዳጅ ከሆነ ሰው ልጅ ይህንን ነው ሊል የሚችለው አለ። አንድ ወር ባልሞላ ጊዜ ውስጥ ሰው ትዳር ውስጥ አይገባም ዘሎ። ምክንያቱም አይታለች ትዳር ባታ። እኔ እንኳን ብገባ ችግር የለውም። እኔ ስለትዳር አላቅም ገብቼበት ስለማላውቅ ግን እሷ ስለ ትዳር ጣም እያወቀች እዛች ጋር መጥፎም ጥሩን እያወቀች እንዴት በአንድ ወር ውስጥ ሌላ ነገር ሌላ ህይወት ውስጥ ለመግባት ትወስናለች ነው እኔ ያልኩት። ለሷ የሚያልኩት ይሄንን ነው። ይሄ ደግሞ ወደ ሌላ ወደ ክፋት ምናምን የሚተረጎም ከሆነ ወይል ችግር የለውም። የፈለገችው መተረጎም ትችላለች። እኔ ውስጤን አላህ ካወቀልኝ በቂ ነው። በቃ ቤተሰብ፣ ከዚህ በላይ እናንተን እንትና ሌላችሁም፣ ሰላም ሆኑ።